ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ታዋቂዋ ዘማሪት አቦነሽ አድነው ከሰሞኑ መታመሟን እንግዲህ በልጁ አማካኝነት ለሚዲያ ይፋ ከሆነ በኋላ ብዙ ሰዎች ፈጣሪ ማርሽ እያሉ መልእክታቸውን እያስቀመጡላት ይገኛሉ። በተለያየ ሰዓትም አንዳንድ ፎቶና ቪዲዮዎች እየተለቀቁ ይገኛሉ። እንግዲህ አቦነሽ በጥበቡ መንደር በተለይም በሙዚቃ ዓለም በነበራት ዘለግ ያለ ቆይታ እስከ አስር በሚደርሱ የብሔር ብሔረሰቦችና ህዝቦች ቋንቋን በመጠቀም በውብ መንገድ የተጫወተች እውነተኛ አርትን አፍቅራና ተግብራም የኖረች ድምፃዊት ነበረች። በቀድሞ ህይወቷ ከጉራግኛ አንጋፋ ድምፃዊያን ብሎም በሴቶች የቀዳሚነቱን ስፍራ የያዘችው አቦነሽ አድነው ባህልና እምነቷን የምታከብር ውብ ኢትዮጵያዊት ናት። በጉራግኛ የተቀኘቻቸው ዜማዎች ብዙ መሆናቸው ብቻ ሳይሆን እስከዛሬም ወደር ያልተገኘላቸው መሆኑ ልዩ ያደርጋታል። የሙዚቃ ስራዎቿ ጭብጣቸው እጅግ ተወዳጅ አፍቃሪና አቀራራቢም እንደሆኑ ነው። እንግዲህ በዓለማዊ ህይወት ላይ ያለችን ብዙዎች የሚመሰክሩላት። በአማርኛ ቋንቋ የተጫወተቻቸው ዜማዎችም በይበልጥ የሀገርን ፍቅርና ክብር ያጎለበቱ ናቸው። የብዙዎች ትዝታም አቦነሽ አድነው ጀግና የሚውልበት ላ በልዩ ጥበብና ወኔም ማበረታትም እንደዚሁ ትችልበታለች። በመንፈሳዊው ዓለምም ጥዑም የቤተ ክርስቲያን ዝማሬዎችን በግሩም መንገድ ያቀረበች ፈጣሪን እንድናመሰግንበት አድርጋለች። በዝማሬዎቿ ውስጥ ባሉ ከፍ ያሉ ሀሳቦች ምዕመኑን አስተምራለች፣ ትውልድን አንጻለች። በዝማሬ ህይወቷም በብሔር ብሔረሰብ ቋንቋ እንደዚሁ ጉራግኛ መዝሙር በማውጣት የቤተ ክርስቲያን አስተምሮ በበለጠ ምቹ እንዲሆን ለቋንቋው ተናጋሪዎች ማለት ነው አቅርባለች። እንግዲህ አቦነሽ ታዲያ ከሰሞኑ በህመም ላይ እንዳለች ነው ልጇ ወታ የተናገረችው እና ይህንም በመስማት እንግዲህ ብዙዎች ፈጣሪ እንዲምራት በመጸለይ ላይ ይገኛሉ ማለት ነው። እንግዲህ በውጭ ሀገር እንደምትኖር ይታወቃል። በእርግጥ ከዚህ በፊት በቅርቡ ይመስለኛል አባቷ አርፈው ወደዚህ ወደ ኢትዮጵያ መታ እሳቸውን ለመቅበር እንደተገኘችም እናስታውሳለን። እንግዲህ ከዛ ጋር በተያያዘም ትንሽ ጫና እንደነበረባትና ተደጋጋሚ ያማት እንደነበርም ይታወቃል። ልጇም እንግዲህ እንደገለጸችው ይህንን የሙዚቃ ሕይወትን ወይም ደግሞ አለማዊውን ትታ እንግዲህ ወደ መንፈሳዊ ሕይወት ከተቀላቀለች ወይም ከገባች በኋላ በርካታ የሆኑ ሕመሞች እንደዚሁም ፈተናዎች እየደረሱባት ይገኛል። እንግዲህ መጽሐፍ ቅዱስ ይህንን በተመለከተ በአንደኛ ቆሮንቶስ ምዕራፍ 10 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ስለዚህ እንግዲህ ፈተና የማይቀር ነው። ነገር ግን ደግሞ ፈጣሪ ዝም አይልምና የሚወደውንም ይፈትናል ነው አይደለም? የሚባለው ስለዚህ አቦነሽ ላይ የተከሰተው እንግዲህ ያንን የእርኩሰት አለመንትቶ ወደ ክርስቶስ ኢየሱስ ህይወት ለመጣ ሰው የሚጠበቅ ነው። ሆኖም ግን ጸንተን መቆም ይኖርብናል። እንግዲህ እህታችን አቦነሽ ዋጋ የከፈለችውም በሁለት ልብ ስላላነከሰች ነው፣ በአንዱ በክርስቶስ ልብ ስለጸናች ነው እና ልንጸልይላት የግድ ይለናል። እንግዲህ እህታችን ዳግም በጤና በሰላም ወደ ዝማሬች ተመልሰሽ አገልግሎትሽን እንድታደርጊ እንመኛለን። በድጋሜ ለቤተሰብም እንግዲህ አይዟችሁ በርቱ ለማለት እንወዳለን። መልካም ቆይታ።